አርዕስተ ዜና። በኢትዮጵያ በኢምፖክስ ቫይረስ የተያዙ ሰዎች ቁጥር ሶስት መድረሱን የጤና ሚኒስቴር አስታወቀም። የጤና ሚኒስትሯ ዶክተር መቅደስ ዳባ በቫይረሱ ከተያዘ ሰው ጋር ንክኪ የነበራቸው ሰዎች ላይ ናሙና ተወስዶ ተጨማሪ ምርመራ እየተደረገ መሆኑን ገልጸዋል። በቆይታችን የምንነግራችሁ ይሆናል። የመስኖ ልማት ፕሮጀክቶች በታቀደው ልክ እየሰሩ ባለመሆኑ ኢትዮጵያ በዓመት 43 ቢሊዮን ብር ገቢ እያጣች መሆኑ ተገለጸም። በስኳር መስኖ ልማት ፕሮጀክቶች እየለማ ያለው መሬት እንዲለማ ከታሰበው መሬት በታች መሆኑም ተነግሯል። በዝርዝር ይዘነዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል በጥብቅ ከሚፈለጉት የሐማስ ሰዎች መካከል አንዱና በጋዛ የሐማስ መሪ የሆነው መሀመድ ሲንዋር በጦራቸው መገደሉን አረጋገጡም። መሀመድ ሲንዋር የቀድሞ የሐማስ ከፍተኛ አመራር የአያ ሲንዋር ወንድም ሲሆን ከዚህ በፊት ጥቃት ተፈጽሞበት እንደነበር መገለጹ አይዘነጋም። ሰሙታላችሁ። የለማችን ቱጃሩ የነጩ ቤተ መንግሥት አማካሪ ኢለን መስክ ከኳይት ሀውስ በገዛ ፍቃዱ መልቀቁን ገለጸም። ትራምፕና መስክ በተለይም የአሜሪካንን የታሪፍ ጦርነት ተከትሎ አለመግባባት ላይ መቆይታቸው ሲነገር ነበር። መስክ ፕሬዚዳንት ትራምፕ ምክንያትን እንዲቀንስ እድሉን ስለሰጡኝ አመሰግናለሁ ማለቱን ተሰምቷል። በቆይታችን ያዝ ነው። ሌላው አበይት ጉዳይ ነው። በአርዕስተ ዜና የጠቆምናችሁንና ሌሎች ርዕሰ ጉዳዮችን አካተን የሰዓቱ መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ የሚጋብዛችሁ ሙሴ ከበደ ነኝ። በኢትዮጵያ በኢምፖክስ ቫይረስ ተያዙ ሰዎች ቁጥር ሶስት መድረሱን የጤና ሚኒስቴር ባወጣው መግለጫ አስታወቀም። የጤና ሚኒስትሯ ዶክተር መቅደስ ዳባ በቫይረሱ ከተያዘ ሰው ጋር ንክኪ የነበራቸው ሰዎች ላይ ናሙና ተወስዶ ተጨማሪ ምርመራ እየተደረገ መሆኑን በትላንትናው ዕለት ምሽት በሰጡት መግለጫ አንስተዋል። የጤና ሚኒስቴር ከህብረተሰብ ጤና ኢንስቲቱት ጋር በመሆን እየሰሩ በሚገኙ ስራ ተጋላጭ በሆኑ አካባቢዎች ላይ ግንዛቤ መፍጠር፣ ድንበር አካባቢ በአየርና በየብስ መውጫና መግቢያ በሮች ቁጥጥር ማድረግ፣ በተጨማሪም የጤና ተቋማት በህክምና ቁሳቁስ ግብዓት ተጠናክረው አገልግሎት እንዲሰጡ እየተደረገ መሆኑን ተናግረዋል። በሌሎች ክልሎች ላይም አስቀድመው የመከላከል ስራዎች እየተሰራ እንደሚገኝም አክለው ገልጸዋል። በሽታው ሁሉንም ሰዎች የሚያጠቃ መሆኑን በተለይም ህጻናት፣ ነፍሰ ጡር እናቶች፣ የበሽታ መከላከል አቅም በሚቀንሱ ተጓዳኝ ህመም የተያዙ ሰዎች ተጋላጭነታቸው ከፍ እንደሚል በመጥቀስ ህብረተሰቡ ጥንቃቄ እንዲያደርግ ደግሞ ያሳሰቡት የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይሉ ናቸው። የመስኖ ልማት ፕሮጀክቶች በታቀደው ልክ እየሰሩ ባለመሆኑ ኢትዮጵያ በዓመት 43 ቢሊዮን ብር ገቢ እያጣች መሆኑ ተገለጸ። በስኳር መስኖ ልማት ፕሮጀክቶች እየለም ያለው መሬት እንዲለማ ከታሰበው መሬት በታች መሆኑን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት የሰራው ጥናት አመላክቷል። ጥናቱ በከሰምና ተንዳሆ የስኳር መስኖ ግድቦች ላይ ትኩረት ያደረገ ሲሆን በስኳር መስኖ ልማት ፕሮጀክቶች እየለም ያለው መሬት እንዲለማ ከታሰበው መሬት በታች መሆኑን ያመላከተ እንደሆነ በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የግብርናና ገጠር ልማት ተመራማሪና የጥናቱ አቅራቢ ዶክተር መኮንን በቀለ ገልጸዋል። የከሰም የስኳር መስኖ ግድብ 20 ሺህ ሄክታር መሬት ለማልማት ታስበው የተገነባ ሲሆን እየለም ያለው ግን 2750 ሄክታር መሬት ብቻ ነው ብለዋል። ሊለማ የታሰበው መሬት ባለመልማቱም ሀገሪቷ በዓመት 10 ቢሊዮን ብር ገቢ ያጣች መሆኑ በጥናቱ ተገልጿል። ይህ ፕሮጀክት በአሁኑ ሰዓትም በቅርቡ ተፈጥሮ በነበረው የመሬት መንቀጥቀጥ ሳቢያ ስራ አቁሟል ተብሏል። በሌላ በኩል የተንዳሁ የስኳር መስኖ ልማት ፕሮጀክት 60 ሺ ሄክታር መሬት በመስኖ ለማልማት ታስቦ የተገነባ ሲሆን፣ በዚህ የመስኖ ፕሮጀክትም መልማት ያለበት መሬት የለማ እንዳልሆነ መነገሩን ፕሬስ ድርጅት ዘግቧል። በአዲስ አበባ ከተማ ከ15 በላይ ሆቴሎች ከደረጃ በታች መሆናቸው ተገለጸ። የቱሪዝም ሚኒስቴር ይፋ ባደረገው መረጃ ከ92 ሆቴሎች አስገዳጅ ነጥቦችን ያሟሉት 40 ሆቴሎች ብቻ መሆናቸው የተገለጸ ሲሆን ከ15ቱ 8 ሆቴሎች ደግሞ ሙሉ በሙሉ ዘርፍ መቀየራቸውና ወደ ሌላ አገልግሎት መቀየራቸውም ተነግሯል። ሚኒስቴሩ አክለውም በሆቴሎች የደረጃ ምደባ ላይ ከደረጃ በታች ሆነው የተገኙ ሆቴሎች እንዳሉም ገልጸዋል። አዳዲስ ሆቴሎች የኮከብ መስጠት እንዲሁም የደረጃ እድገት ያገኙ ሆቴሎች እንዳሉም ተመላክቷል። በዛሬው ዕለት የተሰጠው የደረጃ ምደባ ለቀጣዮቹ ሶስት ዓመታት ብቻ የሚያገለግል እንደሆኑም ተገልጿል። በኢትዮጵያ ከሌሎች ሀገራት ጋር ሲነጻጸር በተቋማት ደረጃ ማብራሪያ ላፊነትን የመወጣት ልምድ አሁንም በበቂ ሁኔታ ለማደጉ ተገልጿል። ለዚህም ከሚጠቀሰው ዋነኛ ምክንያት ማብራሪያ ላፊነትን በተመለከተ ያለው የግንዛቤ ማነት ነው የሚሉት በኢስት አፍሪካ ሆልዲንግስ የብዙ አጌዮት አድል ቤተሰቡ ፋውንዴሽን ስራ አስኪያጅ መሰረት ታደሰ ናቸው። ግዙፍ የንግድ ተቋማት በሚቋቋምበት አካባቢ የማኅበረሰቡና የንግድ ተቋሙን ዘላቂ ትስስር ለማጠናከር ማህበረሰብ ተኮር የሆኑ ተግባራትን ማከናወን እንደሚገባም ሀሳባቸውን ሰጥተዋል። በትምህርት በጤና እንዲሁም በሌሎች አንገብጋቢ አገልግሎቶች ላይ በዘላቂነት የማህበረሰቡን ችግር በሚፈቱ ተግባራት ላይ መሳተፍ ለንግድ ተቋማቱ ከፍተኛ ኢኮኖሚ አስተዋጽኦ እንደሚኖረውም አክለው አስረድተዋል። ብዙ አጊ ወታደልና ቤተሰቡ ፋውንዴሽን ለሚከተማ እንሳሮና አካባቢው ላይ በትምህርት እንዲሁም በጤና ላይ ትኩረት በማድረግ ማህበራዊ ኃላፊነቱን እየተወጣ እንደሆነ ገልጸው ለማህበረሰቡ የጤና አገልግሎት የሚሰጥ የእናቶችና ህጻናት የመጀመሪያ ደረጃ ሆስፒታል ቦታ ተረክቦ ግንባታ ለመጀመር በዝግጅት ላይ እንደሚገኝም ስራ አስኪያጇ አክለው ተናግረዋል። የኬንያ ፕሬዚደንት ዊልያም ሩቱ ታንዛኒያን በይፋ ይቅርታ ጠየቁ ጎረቤታሞቹ ታንዛኒያና ኬንያ ውጥረት ውስጥ የከረሙት በታንዛኒያ መንግስት ላይ የሰላ ትችት የሚሰነዝረው የተቃዋሚ ፓርቲ መሪው ቱንዱሊሱን የስር ሂደት ለመከታተል የኬንያ የሰብዓዊ መብት ተሟጋጅ ወደ ሀገሪቱ ማቅናቱን ተከትሎ ነው የታንዛኒያ ፕሬዚደንት ሳሚያ ሱሉሁ ሀሰን በሀገራችን የውስጥ ጉዳይ ላይ ማንም ጣልቃ እንዲገባ አንፈቅድም ሲሉ ያስጠነቀቁ ሲሆን ከኬንያ ባሻገር ከሌሎች የምስራቅ አፍሪካ ሀገራት ችሎቱን ሊከታተሉ የመጡ የሰብዓዊ መብት ተሟጋቾችም በቁጥጥር ስር እንዲውሉ ተደርጓል። የሰብዓዊ መብት ተሟጋቾቹ በታንዛኒያ ፖሊስ ድብደባ እንደተፈጸመባቸው የተነገረ ሲሆን ኬንያውያንም እየተፈጸመባቸው ያለውን እስርና እንግልት በተለያዩ ማህበራዊ ገጾቻቸው ላይ በከፍተኛ ሁኔታ እየተቃወሙ ይገኛሉም ተብሏል። የኬንያው ፕሬዚደንት ዊሊያም ሩቶም እየተጋጋለ የመጣውን የሁለቱን ሀገራት ውጥረት ለማርገብ ኬንያውያን ዜጎቻችን በጎረቤታችን ታንዛኒያ ላይ የፈጸሙት ትክክል ያለሆነ ተግባር ካለ በይፋ ይቅርታ መጠየቅ እንፈልጋለን ሲሉ መናገራቸውን የዘገበው ቢቢሲ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል በጥብቅ ከሚፈለጉት የሃማስ ሰዎች መካከል አንዱ እንዲሁም በጋዛ የሃማስ መሪ ሆነው መሀመድ ሲንዋር በጦራቸው መገደሉን አረጋገጡም። መሀመድ ሲንዋር ባሳለፍነው ግንቦት አምስት ቀን በደቡባዊ ካን ዩኒስ የአውሮፓ ሆስፒታል ግቢና አካባቢ ላይ የተደረገው የእስራኤል ከፍተኛ ጥቃት ኢላማ መሆኑም ተገልጿል። የእስራኤል ወታደራዊ ኃይል የማስንኪያ የምድር ውስጥ የጉዞ መስመርና የተለያዩ ቢሮዎች በጥቃቱ መውደም እንደቻለ በወቅቱ ገልጾ ነበር። በጋዛ በሐማስ የሚመራው የሲቪል ጤና ኤጀንሲ በጥቃቱ 28 ሰዎች ሞታቸውን ቢገልጽም ከሲንዋር ጋር ግን በተያያዘ በሕይወት ይኑር ወይም ይሙት ምንም አይነት መረጃን አላወጣም ነበር። ድርፐን አቆጣጠር ጥቅምት 7 ቀን 2023 በእስራኤል ላይ የተፈጸመውን ጥቃት ዋና አቀነባባሪ የተባለውና የመሀመድ ሲንዋር ወንድም የአጊ ሲንዋር ባለፈው ጥቅምት ወር በእስራኤል ወታደሮች መገደሉ ይታወሳል ሲል የዘገበው ቢቢሲ ነው። የእስራኤልና ሃማስ ግጭት ለ20 ወራት የዘለቀ ሲሆን በተለያየ ጊዜ የተኩስ አቁም ስምምነቶች ቢደረጉም እስካሁን ዘላቂ መፍትሄ ሊበጅለት አልቻለም። ሁለተኛው ዙር የሩሲያና ዩክሬን ድርድር ግንቦት 25 በኢስታንቡል እንደሚካሄድ የሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ተናገሩ። ሩሲያ የዩክሬን ቀውስ ዋነኛ መንስኤዎችን በዘላቂነት መፍታት በሚቻልበት መንገድ ዙሪያ አቋማን የሚገልጽ ሰነድ ወዲያውኑ አዘጋጅ ሳለ ሲሉ የውጭ ጉዳይ ሚኒስትሩ ገልጸዋል። አክለውም የሩሲያ የልኡካን ቡድን ግንቦት 25 ኢስታንቡል በሚካሄድ ሁለተኛ ዙር ድርድር ለዩክሬን ተወካዮች የመግባቢያ ሰነዱን ለማቅረብ መዘጋጀቱን ተናግረዋል ከዚህ በፊት የነበረው ድርድር የሁለቱ ሀገራት ከፍተኛ ባለስልጣናት የደረጉት ውይይት ያለ ፍሬ መጠናቀቁ ይታወሳል ሲል የሩሲያዊ ዜና ወኪል ስፑትኒክ አስነብቧል የዓለማችንን ቱጃሩ የነጩ ቤተ መንግሥት አማካሪ ኢለን መስክ ከኳይታውስ መልቀቁን በማህበራዊ ስር ገጹ ላስታወቀም መስክ ካወዛገበ ፕሬዝደንት ፕሬዚዳንት ትራምፕ ጋር ከተወዳጁ በኋላ የዶጅ ወይም የአሜሪካ መንግስት ኤጀንሲ የፌዴራል ውጪን ለመቀነስ ያለመ ንቅናቄ ኃላፊ ሆኖ ተሾሞ ቆይቷል። በዚሁ ንቅናቄም በመቶ ሺዎች የሚቆጠሩ የአሜሪካ መንግስት ሰራተኞችን እንደ እንደቀነሰ የሚታወቅ ሲሆን ካለፈው ረቡዕ ጀምሮ የመንግስት ልዩ መልእክተኛ የተሰኘው መለያው እንዲነሳ ተደርጓል። ኤለን መስክ የዋይት ሃውስ ልዩ ሰራተኛ ሳለ የቴስላ መኪና ሽጋጭ 13 በመቶ ያሽቆለቆለበት ሲሆን የአክሲዮን ገበያው 45 በመቶ ወርዶ እንደነበር በተለያዩ መገናኛ ብዙሃን ሲዘገብ ቆይቷል። የዓለማችን ቱጃሩ ሰው ዶጅን እየመራ እንደማይቆይና ኃላፊነቱ ጊዜያዊ እንደሆነ ሲያሳውቅም ቆይቷል። ፕሬዚዳንት ትራምፕ ብክነትን እንዲቀንስ እድሉን ስለሰጡኝ አመሰግናለሁ። ነገር ግን ዶጅ ተጠናክሮ ይቀጥላል በማለት ተሰናብቷቸዋል። ከሀገሬ ቴሌቪዥን ለሳት የዋዝንላችሁ መረጃው ስጠናቋል። ስለተከታተላችሁን ክለብ እናመሰግናለን። መልካም ቀን ይሁንላችሁ።